ታዋቂ ዘማሪ ታዋቂ ሰባኪ ሰርጌ ላይ እንዲገኝ ብለህ ወስንሃል። ይህም ተሳክቶልሃል። ታዋቂው መጥቶልሃል። ዘማሪው መጥቶልሃል። በመሃል ደግሞ ምን አጋጠመ? ሰላም ጤና ይስጥልኝ። ቤተሰቦቻችን እንዴት ናችሁ? እንዴት ስንበታችሁ? እንዴት ቆያችሁ? እንኳን አደረሳችሁ አደረሰን ለበዓለ ፋሲካው። ሙሽራው በሰርጉ ቀን ታሰረ። እጅግ አስገራሚና አስደናቂ ነገር ነው። አስከፊ ክስተትም ነው። ሙሽራ ሆነሽ ሙሽራ ሆነህ ለመቁረብ ቤተክርስቲያን እየሄድክ እ ብዙ ህዝብ ጠርተህ የሚያውቅህ፣ የሚወድህን፣ የሚያከብርህን ሰላም ያልከውን ሁሉ ወዳጅህን በዚህ ቀን ሰርግ አለኝ በሰርጌ ዕለት እንዳትለዩ አጅቡኝ ተብላችሁ ተጠርታችሁ አገር መኪና ተዘጋጅቶ ውድ ውድ የሆኑ አልባሳት በአጃቢዎችህ ተዘጋጅቶ፣ አጃቢዎቹ ያን ሁሉ ውድ ልብስ ተከራይቶ አንተን ለማጀብ በጉጉት እየጠበቁ ባሉበት ሰዓት ድንገት አንተ ደግሞ ከቤት ተነስተህ ወደ ቤተ ክርስቲያን ለመቁረብ እየሄድክ መንገድ ላይ ፖሊስ ይዞህ ወደ ማረሚያ ቤት ሲወረውርህ ምን ይሰማሃል? ምን ይሰማሻል? ክርስቲያኖች እስኪያስቡት ኢትዮጵያውያን ሀበሾች እስኪናስተው በደንብ አድርገን ስሜቱን አብሶ ደግሞ እንደ ሀበሻ እንደ ኢትዮጵያ ባህል እንዲህ ያለ ነገር ሲያጋጥም እንዴትስ ትቀበሉታላችሁ? እኛ ሀበሾች ምንድን ነው ምንለው? እንደዚህ ያለ ነገር ሲያጋጥመን ወይ አምላኪ፣ በዚህ ጊዜስ፣ በዚህ ጉዳይስ ምድር ተከፍታ በዋጠች አይደለ የምንለው አዎ እንላለን ሁላችንም የሆነ ነገር የሚያሳፍር ነገር አስደንጋጭ ነገር ሲያጋጥመን የምንለው አንድ ነው አንድ ምንድን ነው ምድር ተከፍታ ብትውጠኝ ይሻል ነበር እንላለን። ነገር ግን ይህ ሰው አጋጥሞታል ሆኗል ተደርጓል ምንም ማድረግ አይቻልም ትዕዛዝ ነውና ለማንኛውም ግን ታሪኩ እንዴት ነው የተፈጠረው በምን አጋጣሚ ነው እስኪ በደንብ እንተንተ ነው እንየው፣ በደንብ አጣጥመን እንዋጠው የምትሉ ካላችሁ አብረን እንየው። በሰርግ ቀን ጠዋት ወደ ቤተክርስቲያን ሲኬጥ ተይዞ ወደ እስር ቤት ይሄደ ሰርግ፣ ሙሽራ ሳይመጣ ያለቀ ሰርግ። ሰርግ ያው ብዙ ጊዜ ጠራለው በተለያዩ ቦታ በሰርግ ጉዳይ በተለያዩ አገልግሎቶች ይሄዳለሁ ብዙ ናቸው። ሰርግ ላይ የሚገጥሙ ከገጠመኝ አንዱን በእነግርሽ አንዴ የዚህ ቦሌ ሚካኤል አካባቢ አንድ ሰርግ ትልቅ ሰርግ ነው። በጣም የሚገርምሽ ባለስልጣኖች የባለስልጣ ነበሩበት፣ እና ጠዋት ሙሽሮቹን ሙሽራው አናግሮ በደንብ አናግሮኝ ጨራርሰን ስልሽ፣ አንዳንድ መግ ማድረግ እንዳለ የሚፈልገው መምህር ነበረ። እሱ እንዳመጣለት እንትን አለኝ እና ያን መምህር እንደም ማስቸግሬ እሺ ብሎ ሲለኝ እንደስ ብሎኝ፣ በቃ እንደው ሰርፕራይዝ አደረገዋለሁ በዚሁ ልንገባ አልኩኝ እና ልነግረው እንግዲህ ጠዋት ስራ ተቆርባናቸው ይፈጸማል በቦሌ መድኃኒዓለም እና ለነገረው ስልክ ስደውል ስልኩ አይሰራም፣ ስደውል አይሰራም። እና በጣም ደነገጥኩት። ያው እንግዲህ ወይ ደግሞ ደክሞ ተኝቶ ይሆናል በሚል ነው በቃ ዝም ብዬ ራሴን አሳምኜ ሄድኩ። ልክ ሰዓቱ ደርሶ ወደ ስድስት ሰዓት አካባቢ እኛ ሰባት ሰዓት ማነው፣ ሰባት ሰዓት ተኩል ነው ምሳ፣ ስድስት ሰዓት ላይ እኛ አዳራሽ ገብተን መሰሪያ የሚጫወቱትን ሞንታር በሁሉ ነገር አጅስት አድርገን፣ ይገርምሻል። በጣም ይገርም ነው፣ ሰው ሞልቷል አዳራሹ። ዲኮሩ እንዴት እንደሚያምር በቃ የካሜራማኖች ሁሉ ነገር ተዘጋጅቶ ሁሉ ነገር ሬድ ሆኗል። እና በመሀል ሰባት ሰዓት ሆነ። እንደገና ማታ ደግሞ ደኛ እዚህ ሂልተን አካ ሂልተን ሆቴል እራት ሰርግ ደግሞ አለብን እና ሰዓቱን ለማብቃቃት ቶሎ ይመጡ አዳራሽ ሰው ከሞላ ሙሽራ ቶሎ ይመጣ፣ አገልግሎቱም ሁሉ ነገር በተሳካ መልኩ ይሆና ሰዓት ሲረፍድ ሩጫ እንዳይሆን ማለት ነው። እና በሉ ቶሎ ደውሉና ጥሯቸው፣ ስልኩም ቢያለኝ ቶሎ ጥሯቸው ማለት ጀመርኩ። ወይ መጣሉ ምናምን ይሉኛል አባትየው እና በመሀል የልጅቱ አባትና እናት የልጁ አባትና እናትና ወንድም አንድ ላይ ሆኖ ጠሩኝ። ና ና አሉኝ። ና ወደዛ መቃብር ቤት አካባቢ ጋርገውኝ። በቃ እንግዲህ ዳግም ሙሽሮቹ የሉ በዛም ሆነ በዚህ እንደምንም ብለ ይህንን ማዕድ ሰዎቹ አንስቶ እንዲበሩ ብቻ አድርግልኝ። አሁን እንዲህ እንዲህ ነው እንድንባባለች ሰ የማይሰማም ያወቀው ከአምስተኛ ወገን አንተን እዚህ ጋር የምናቀው የእሱ እናትና አባት ናቸው። እኛ ደግሞ የልጅቱ አባትና እናት ወንድምህን የምናውቀው ይህን የምናውቀው፣ ስለዚህ ይህን አድርግ። እንግዲህ የተከበራችሁ ሙሽሮች፣ የተከበራችሁ እንግዶቻችን፣ በጣም እንደነገርሽ በጣም የመንግስት ሉ ሰዎች ነበሩ በልዩ እንትን ነበር ያለው እና እንግዲህ ከዚህ በመቀጠል ሙሽሮቹ ለፎቶ ፕሮግራም ወደ ሶደሬ መስመር ስለሄዱ እነሱ እስከዛ እስኪ የሚመጡ ድረስ ዛሬ የገጠሩን ስርዓት ነው የምናካሄደው። በገጠሩ ስርዓት ሙሽራ ከመምጣቱ በፊት ማዕድ

መጨረሻ ላይ ኬክ ብያለሁ ሰውዬውን ጉድ ለማየት ቁጭ ብሏል። አንድ የተነቃነቀ ሰው እንኳን እሱ አንዴ ሰው ገልቶላቸው ይንፍ ምንም በቃ እዳው እኔ ላይ ሆነ። በጣም ደነገጥኩና ከሰሜ ጋር አወራን። በቃ ተነገር ምንድን ነው የምናደርገው? በቃ ሙሽሮቹ መኪና ስለተበላሸ አሁን ሙሽሮቹ መምጣት አልቻሉም። ግን የእናንተ አሁንም ቢሆን ይህንን ጋጋፔ ማል የፍቅር ኬኩ አብራችሁ እዚህ ጋር ቆርሳችሁ እነሱን ካሜራው ምንም ቅርሳቸው ስለሆነ አባካቸው አንድ ሰው እንዳይወጣ በእግዚአብሔር ስም ይሄንን ነው የምናደርገው። ሙሽሮቹ ለጊዜው መኪና ብልሽት ምክንያት አልመጡም ተባለ። የልጁ እናትና አባት፣ የልጅቷ እናትና አባት ኬኩን አብረው ሁለቱ አንድ ላይ አራቷን አድርገን አስቆርሰን በስነስርዓቱ ይህን ፕሮግራም እንፈጽማለን። አደራችሁን ብዬ አሰ በጣም ው ተግሮ መረመብኝ። በቃ ሌላ ነገር ሆነ፣ ግማሹ እንድጠንትን ሆነ። የልጅቷን አባትና እናት፣ የልጁ እናትና አባትን ኬኩ የተቀውለለው ኬክ ላይ እነሱን አውጥተን የምስጋና መዝሙሮች እየዘመርን ኬኩ ተቆረሰ። ከዛ በጣም በቃ እየከነከለኝ ሰርጉ ባለፈ ቢያንስ ከሳምንት በኋላ ይህን ነገር ማጣራት ስለነበረብኝ በደህና ነው ለኩ ምንድ ተፈጠረ ማወቅ ነበረብኝ። በኋላ የሰርጉ ቀን እንግዲህ ስርአተ ቁርባኑ የሚፈጽመው እዛ ቦሌ መድኃኔዓለም ጠዋት ተክሊሎ አርጎ ወደ ቤተ ክርስቲያን ነው የሚገቡት። ኋላ ልጅቷን አገኝ ማለኝ ቴንክዩ ልትለኝ ስለነበረው ምንድን ነው ስላቅ አሉ ምክንያት ተይዞ ሙሽራው ወደ እስር ቤት ገብቷል። እና በጣም ደነገጥኩ። በሰርጉ ቀን ጠዋት ወደ ቤተ ክርስቲያን ሲሄድ ተይዞ ወደ እስር ቤት ሄደ። ሰርግ ሙሽራ ሳይመጣ ያለቀ ሰርግ። የመጀመሪያ ታሪኩ በዚህ መልክ ነበር የተፈጸመውና እጅግ የሚያዝናናም የሚያሳዝንም ነበር። እጅግ የሚገርም ነው። እንደዚህ ያሉ ሁኔታዎች ያጋጥማሉ። አንተ በሐሳብህ በዓላማህ ታዋቂ ዘማሪ ታዋቂ ሰባኪ ሰርጌ ላይ እንዲገኝ ብለህ ወስንሃል። ይህም ተሳክቶልሃል። ታዋቂው መጥቶልሃል። ዘማሪው መጥቶልሃል። በመሃል ደግሞ ምን አጋጠመ? ፖሊስ መጥቶ ዛሬ አንተ ትፈለጋለህ፣ አንተ መቆያህ የት ነው ለጊዜው ተባለ። ወይ ቅሊንጦ ወይ ደግሞ ቃሊቲ ማረሚያ ነው ተብሎ ሲወርድ አያሳዝንም? እንደዚህ ያሉ ክስተቶችም አሉ። ሌላችሁ ፈልጌ ቤተሰቦች፣ ሰላማችሁ ይብዛ።